ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ እኔ ለሮ ያሰብኩት ነገር የሆነ እያናደደኝም ነው ሳቅ ሳቅ ምያለኝ ነው እና ለማንኛውም የእኔ ውድ ቤተሰቦች ላይክ ሼር አድርጉልኝ። ግን አብዛኞቻችሁ ማለትም እኔ እንጃ እንዴት እንደተረዳችሁት እና እንዴት እንዳስባችሁትኝ አላቅም። የተፈጠረውን ነገር ሀይምዬ የፈጠረችውን ነገር ማለት ነው ማለት ብሩኬ በሰዓቱ ጥሏት የሄደው ምርጫው ስለሆነ ነው። አንደኛ ብዙም መናገር ስላልፈለገ ነው። አሁን ላይ ደግሞ እየተባለ ያለው ነገር እሱ ጥሏት ከሄደ አይወዳትም ምናምን ምናምን ነገር ምናምን፣ እኔ ምናመጠው እንዴ ማን ፈትኖ ማን ይቀራል ትንሽ ላንጨርጭራት ብሎ እንጂ ሃይሜን እንደ ብሩኬ ጥሯት የሚሄድ ይመስላችኋል ተዉ እውነት ብሩኬን እንዳገም ባናሳዝነው ጥሩ ነው በባለፈው ጊዜ ብዙዎቻችን ፈራጅ ሆነን በጣም ብዙ ነገር ብለነዋል ይሄ ልጅ እኮ ሰው ነው ይሰማል ። ማንም ሰው እላፊ ያለ ስራው ደግሞ ያለ ጥፋቱ የሆነ ነገር ሲባል የሆነ ይናደዳለም ይጸጸታለም፣ ብዙ ነገሮች እንትን ይላል። ነገር ግን ሰውን ደጋግሞ እንዲጸጸት ወይንም የሆነ ነገር እንዲከፋ ማድረግ ተገቢ አይደለም። ምክንያቱም የሆነ እውነተኛ በሆኑ ነገሮች ላይ እና አግባብ ባልሆኑ ነገሮች ላይ ማለት አግባብ በሆኑ ነገሮች ላይ የሆነ መናገር ጥሩ ነው። ግን አግባብ ባልሆነ ነገር ላይ የሆነ የሆነ ነገር ማለት አግባብ አይደለም። እንደ እኔ ማለት ነው። ሌላው ነገር ደግሞ ሀሚ ስላናደደችው እንደ ትንሽ ላናዳ ላንጨርጭራ ብሎ እንጂ ብሩኬ ሲጀመር ትኬትም ሊቀድ አይችልምም፣ ጥሏትም ሊሄድ አይችልም። ታዲያ ሳ ይሄንን እየተረዳችሁ ለምንድን ነው ቶሎ ሰው ላይ ለውሳኔ የምትቸኩሉት? ለፍርድ አንቸኩል፣ እንረጋጋ። ሰውን ማስቀየም ተገቢ አይደለም። ያለ አግባብ አግባብ በሆነ መንገድ ነው ሰውን ማስቀየም ያለብን። አሁን ላይ ብሩኬ በኒ ልክ ነው ማለት መወሰን ያለበትን ነገር ነው የወሰነው። ማድረግ ያለበትን ነገር ነው ያደረገው። ልክ ነው ማለት ይሄ፣ ደግሞ እዚህጋ ሃይሚን ጥሏት ይሄዳል ወይንም ያኔ ለሀይሜ የተቆረጠ ትኬት ይቀዳል ብዬ ምናምን ነገር አላስብበትም። ደግሞ ይሄንን በእርግጠኝነት አያደርገውም። ስህተቷ እንዲገባትና እንደነዚ አይነት ስህተቶችን እንደነዚ አይነት ውሳኔዎችን በድንገት ተነስታ እንዳትወሰን ለማድረግ ያክል እንደገና ደግሞ ምን ያክል ይጸጽታታል ወይስ እንዴት ነው ጥፋቷ ይገባታል በሚል ያንን ለማወቅ ለመረዳት ያክል ያደረገው የተራመደበት ነገር ነው እንጂ ብሩኬ ይህን ነገር አያደርገውም። እና እንትን ባንል ባንቸኩል ጥሩ ነው። በእርግጥ ጥሩ ነው። እንኳን ቀደድከው ምንም ያላችሁ ሰዎች አላችሁ ቀድጀዋለው ስላለ የተደሰታችሁም ሰዎች አላችሁ፣ ብዙም አትደሰቱ፣ እነ ጠንፊዎች ማለት ነው። እናንተ ከምታሽቃብጡት በላይ እና እናንተ ለሀይሚ ጉርጓት ከምትቆፍሩላት በላይ እሱ ለእሷ ያስብላታል፣ ይጨነቅላታል፣ አጠገቡ ያለ ሰው ነው እና እከካቸውን አታረኩ። በእውነት ግን አንዳንዶቻችሁ እናንተ በምታሽቃብጡት እናንተ በምትረጩት መርዝ ያክል ብሩኬ እን እናንተ ቢያዳምጥ፣ ኮመንት እነዚ ልጆች ቢያነቡ ሰውን በሰው መጥላት ቢቻል ብሩኬ ሀይሚን ይጠላ ነበረ እናንተ በምታደርጉት ነገር ማለት ነው። ነገር ግን እሱ የሚወዳት በእሷነቷ እና እሱ የሚወድበት የሱ ደግሞ መስፈርት አለ የራሱ ማለት ነው። ሰውን በሰው መንገድ ማይጠላ ሰው አለ ለማለት ያክል ነው። እና ግን እናንተ አታሽቃብጡ፣ ቶሎም ሰውን ለመሳደብ አትሮጡ ማለት የሆነ አንቸኩል። እውነት ብዙ ጊዜ እየቸኮልን ሰውን እናሳዝናለን። ሰውን ማሳዘን የለብንም መረዳት አለብን። አንዳንድ ጊዜም ቢሆን ማለት ነው ሃይሚ፣ ደግሞ ልጅነት አለባት የሆነ ነገር እንደዛ አይፈጠርም ብላ አንዳንድ ጊዜ ታስባለች። ያላሰበችው ነገር ነው የሚፈጠረው ድንገት። ደግሞ ጥፋቷን እኮ አምናለች። እኔ ስህተት ሰርቻለሁ ይሄ የራሴ ስህተት ነው ቢቀደውም እንኳን ትኬቱን ልክ ነው ምናምን እኮ ብላለች። ሃይሚ አምናለች ጥፋቷን ማለት ነው። ነገር ግን ደግሞ ብሩኬ ያንን ደግሞ አያደርግም። አድርገው ከሆነ አንተ ለእሷ ቦታ ቦታ ስለሌለ ነው ፍቅር እንደዚ ነው ወይ ያላችሁም ሰዎች አላችሁ አረ ተረጋጉ ሁለቱ እኮ ይግባባሉ እና መረጋጋት ጥሩ ነው እውነት ፍቅር እንደዚ ነው ወይ ልቡን አይታችሁት አልገብጣችሁ ተው እግዚአብሔርን ይውላችሁ። እውነት እኔ ብሩኬን በደንብ በደንብ መረዳት የጀመርኩት ከቅርብ ጊዜ ጀምሮ ነው። በጣም በጣም መረዳት የቻልኩት ማለት ነው። ለምን በጣም የዋህ ነው አንደኛ። ሁለተኛ ነገር ደግሞ እኔ የዋህ ሰዎችን ባህሪ እኔ በጣም ጠንቅቄ አቃለሁኝ። ይሄ እንደዛ ነገር እረዳለሁኝ። የምሬ ነው። የዋህ ሰው ብዙ ጊዜ በዝምታ ነው ችግሩን ማለፍ የሚፈልገው ብዙ መናገር አይችሉም፣ ዝም ማለትን ይመርጣሉ እና በብዙ መንገድ ያመሳሰልኩት ቦታ አለ ብሩኬን ማለት ነው። እንደዛ ነገር እና ብዙ ማውራት አይጠበቅብንም። መጨረሻውን እኔ ብሩኬ ይሄዳል አይሄድም የሚለውን አይተን ከዛ መወቃቀስም ካለብን እንወቅሰዋለን። አሁን ገና ሳይሄድ መውቀስ በስደቡ መርገጡ አስፈላጊ አይደለም። ምክንያቱም የሆነ ትዕግስት ያስፈልጋል፣ መረጋጋት ያስፈልጋል። ሲጀመር እሱ ደግሞ ቃሉን አጥፎ አያውቅም። አንድ ቀን ላይም የገባላትን ቃል ሳያደርግ የቀረበት መንገድ የለም። እዚ ቦታ ውስጥ አዝናናሻለሁ ያለው ያለበት ሁላ እስከ ዛሬ ወስዶ አዝናንቷታል። ስለዚህ ይህንን ቃሉን ደግሞ በተግባር ያሳየናል። ወስዶ ምናምን ነገር እንደሚያዝናናት ተስፋ አለን ማለት ነው እና ብሩኬ ደግሞ የምር ስሬስ የነትኬትን ቆርጥኸው ከሆነ እኔ ለአንተ ማለት የምፈልገው ነገር ቢኖር ቀድኸው ከሆነ ማለት ነው ለአንተ የምፈልገው ነገር ቢሆን አንተም ብትሆን ለውሳኔ አትቸኩል። ጥሩ አይደለም። ነገሮቹን እስከ መጨረሻው ድረስ መራመድ ማየት አለብክ። ቶሎ ብለክ አትወስን። ምክንያቱም አንተ ቶሎ ብለ ተናደክ በወሰንከው ውሳኔ ላይ ምናልባት የአንተ መልካም ነገር እዛ ጋር ቦታ ካላገኘ በሚለው የእኔ መልካም ነገር ቦታ ካላገኘ ለምኑ ነው ብለክ ተናደህም ተበሳይተም፣ ሊሆን ይችላል። እና ቶሎ ለውሳኔ መቸኮል ሳይሆን የሆነ መታገስም አለብህ። ትዕግስት ትንሽ ይጎልሃል ማለት ነው የምፈልገው ላንተ። ለሀይሚዬ ደግሞ እኔ ደጋግሜ ነግርሻለሁ። ሀይሚ ከዝም በላይ ብሩኬን መፈተን ይቅርብሽ። ዋጋ እያስከፍልሻል። በአንቺ ላይ ዋጋ መክፈል የለብሽም ከዝህም በላይ መጎዳትም የለብሽም ነው ማለት የምፈልገው። ምክንያቱም ብዙ ጊዜዎች አንቺ ለመልካም ነገር ብለሽ ያደረግሻቸው ነገሮች ወይንም ያስተምራሉ ብለሽ ባደረግሻቸው ነገሮች ከባባድ ነገሮች ከአንድ ጊዜም ከሁለት ጊዜም በላይ እንትን ብለሻል፣ ተጎድተሽበታል። ስለዚህ በእንደዚህ አይነት ከባድ መንገድ ብሩኬን ከዚህ በላይ ባትፈትኒው እንደ እኔ መልካም ነው። ምክንያቱም ዋጋ ያስከፍልሻል። ላይሹ አሁን እዚ ጋር ዋጋ አስከፈለሽ፣ ትኬት ለአንቺ ተዘጋጅቶ፣ እውነት ብሩኬ ቀዶት ከሆነ በቃ በራስሽ ላይ ዋጋ ከፈልሽ እና እንደዚህ አይነት ነገሮችን እንደዚህ አይነት ፈተናዎችን አቁሚ። በቃ አንድ ሰው ሰውን አንድ ጊዜ ነው ማዋቂ ያለባችሁ ብለሻል አንቺ ራስሽ እና ብሩኬንም ከአንድ ጊዜ በላይ ከሁለት ጊዜ በላይ አይተሸዋል፣ ፈተነሸዋል። እንግዲህ ይሄንን ነው ማለት እንፈልገው። መረጋጋት ጥሩ ነው። በቀላል ነገር በቀላል ነገር ብትፈታተኑ ጥሩ ነው። ግን አንቺ በማይፈተነው ነገር እየፈተንሹና በአንቺ ላይ ዋጋ እየከፈልሽ ነው፣ ራስሽንም እያሳዘንሽ ነው ያለሽ። እሺ ሃይሚዬኒ ትንሽ እንደዛ አታድርጊ ማለት ነው ምፈልገው። እና ፈታ በይ ፈታ በይ ያ ምንረዳሽ አለሁ። ምንድና የፕራንክ ሱስ እኮ ነው። ለማንኛውም ግን ቤተሰብ ላይክ ሸር አርጉ፣ አሳብ አስተያየት ካላችሁ በኮመንት አስቀምጡ።